ሰላም ጤና ይስጥልኝ እንደምናላችሁ፣ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ የምጥን ሽንኩርት ወይም ቆንጆ የማቁላሊያ ቅመም አዘገጃጀትን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተታችሁን ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳልና ላይክ እያደርጋችሁ አብራችሁን ሆኑ። ወደ አሰራሩ እንሄዳለን። እዚህ ጋ ያዘጋጀሁት አብሽ አለ። አበሹን የተጠቀምኩት አብሽ ሩብ ኪሎ ነው። ሩብ ኪሎ አብሽ እጠቀማለሁ። አብሹን አፈር ጠጠር እንዳይኖረው ለቅሚ ካዘጋጀሁ በኋላ ማታ በውሃ ብቻ ዘፍዝፊዮ አድሬ ጠዋት፣ እንደዚህ አሁን የምትመለከቱት ቪዲዮ ጠዋት ነው ማለት ነው። ማታ በውሃ ብቻ ዘፍዝፊዮ አደር፣ ከዛ ጠዋት በደንብ አድርጌ አጠነፍፈዋለሁ። ልክ ማንኛውንም ብቅል እንደምናዘጋጀው ማብቀል ነው አብሹን ማለት ነው። ውሃ ከስር እንዳይኖረው በደንብ አድርገን እናጠነፍፋለን። እንደዚህ በደንብ አድርጌ አጠነፍፈዋለሁ ማለት ነው። የመጀመሪያው ቪዲዮ ስለተቆረጠብኝ ነው እዚህ ጋር ግራ እንዳይገባችሁ። ውሃ ደግሞ አነስ አድርጌዋለሁ እኔ። እናንተ ትንሽ በርከት አድርጋችሁ ማሳደር እና ጠዋት በደንብ አድርጋችሁ ማጠንፈፍ ነው። በጣም ቀላል ነው ግን ደግሞ ቆንጆ ቅመም ነው የማሳያችሁ። የምታውቁት ይሆናል ሩብ ኪሎ አብሽ ይጠቀማለሁ። እዚህ ጋር ደግሞ የአበሻ ቀይ ሽንኩርት እነዚህ ትንንሾችን ማለት ነው ለቅመማ ቅመም የምንጠቀማቸውን ቀይ ሽንኩርት እነዚህ ትንንሾችን ይጠቀማለሁ እየተጠቀምኩት ለሩብ ኪሎ አብሽ የተጠቀምኩት ቀይ ሽንኩርት አንድ ኪሎ ነው። ከዚህ በፊት የሰራሁት ቪዲዮ ነበር። የዚያኛው አሰራር የተለየ ነው፣ ይሄኛው ደግሞ የተለየ ነው። ሁለቱም ግን በጣም ቆንጆ ቅመም ነው። ቀይ ሽንኩርት ነው አንዳንዶቻችው ጫፍና ጫፉን ብቻ ቆርጠሽ ጨምሪው፣ ባይላጥ ችግር የለውም ስትሉ ነበር እዛኛው ቪዲዮ ላይ ማለት ነው። እኔ ግን እንደዚህ ልጬ አዘጋጃለሁ። እናንተ እንደሚመቻችሁ እንደሚቀላችሁ አድርጋችሁ መስራት ነው። ቀይ ሽንኩርቱን ልጬ አጥቤ ካዘጋጀው በኋላ እንደዚህ በስስ በስሱ ክትፍ አድርገዋለሁ፣ እንዲደርቅልኝ በጣም በስስ በስሱ ነው ምከትፈው። ሀሳብ አስተታችን ኮሜንት ላይ ጻፉልኝ። ቪዲዮ ከሰራው ብዙ ጊዜ ስለሆነኝ ቪዲዮ ለሌሎች አይደርስም እና ላይክ አድርጉ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ዩቲዩብ ያገዘኛል። እንደዚህ አድርጌ ቀይ ሽንኩርቱን ከትፌ ከጨረስኩ በኋላ ማስጫ ላይ አድርገን እናስጣጠዋለን። እንዲደርቅ ማለት ነው። እንደዚህ አድርጌ እኔ እዚህ ጋር ለመቅረጽ እንዲመቸኝ እያደረግኩ ነው የማሳያችሁ ከዛ ማሰጣበት ቦታ ስቀርጽ ስለማይመቸኝ እንደዚህ አስጣጠዋለሁ ማለት ነው። ከዚህ በኋላ በደንብ ቀይ ሽንኩርቱ እንዲደርቅ ማድረግ ነው። አያችሁት? እንደዚህ አድርጌ አስጣጠዋለሁ። አብሹን ደግሞ በሶስተኛው ቀን ምን እንደሚመስል አሳያችሁ። አጠንፍፈን ለሶስት ቀን ነው የምናስቀምጠው። እዚህ ጋር ሌላው በጣም ክድን የሚል መክደኛ እንዳታደርጉበት፣ ካልሆነ አይበቅልላችሁም። ገርበብ ያለ አየር በሚያገኝ መክደኛ ቢሆን ጥሩ ነው። ግጥም አድርጋችሁ ከከደናችሁት አይበቅልም። ለዛ አየር የሚያስገባ መክደኛ ታደረጉበትና እንደዚህ ቆንጆ የሆነ ከበቀለ በኋላ እናስጣጠዋለን። አብሹንም ከዚህ በኋላ ግን በእጅ መንካት ምናምን የለም በጣም መጠንቀቅ አለብን፣ እርጥበት ስላለው አብሽ እንዳይበላሽብን ማለት ነው። በእጃችን ሳናስጣጣ በማማሰያ ወይም በማንኪያ ነገር እያስጣጣን ማድረቅ ይኖርብናል። አያችሁት አብሹ እንደዚህ ነው የሚሆነው። በጣም ግጥም ያለ መክደኛ የምትጠቀሙ ከሆነ አሁን እንዳሳየኋችሁ ነው የሚሆነው ማለት ነው። አብሹ አይበቅልም። ይህኛው ግን እንደዚህ በቅሎልኛል። ከዚህ በኋላ ይበቃዋል ብዬ ነው። ከዚህ በላይ የሚበቅልላችሁ ከሆነ ማብቀል ትችላላችሁ። አብሹ ግን ያው ማንኛውንም ብቅል እንደምናበቅለው ማዘጋጀት ነው። ከዚህ በኋላ በደንብ አድርጌ አብሹንም ቀይ ሽንኩርቱንም ካዘጋጀው በኋላ እንደዚህ እያስጣጣ ሁለቱንም እንዲደርቅ ማድረግ ነው። በእጃችን ሳነነካ ተጠንቅቀን በተለይ አብሹን እንዲደርቅ ማድረግ አለብን። ለመበላሸት በጣም ቀላል ስለሆነ ማለት ነው። ፍቅር ያላችሁ፣ ያልገባችሁ ነገር ካለ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እናንተ ደግሞ ቅመም እንዴት እንደምታዘጋጁ እኔ ራሴን ስላካፈልኳችሁ እናንተ ደግሞ ኮሜንት ላይ እንደ ሁልጊዜው ምን አይነት ቅመም እንደሚመቻችሁ እንዴት እንደምታዘጋጁ ሀሳብ አስተያየታችሁን ጻፉልኝ። እንደዚህ እንግዲህ ካስጠጣሁት በኋላ ደርቋል። ተመልከቱ አብሹ እንደዚህ ደረቀልኝ። ይህ ከደረቀ በኋላ ነው አያችሁት። በደንብ መድረቅ አለበት። ቀይ ሽንኩርቱ ደግሞ ላሳያችሁ። ቀይ ሽንኩርቱ ግን ያው አንዳንድ ጊዜ ዝናብ ስለሚጥል ለዘዝ ብሏል፣ ግን ሞቅ ሞቅ አድርገዋለሁ በምጣድ ቀይ ሽንኩርቱም እንደዚህ ደርቋል። ሁለቱንም ቆንጆ አድርገን ካደረቅን በኋላ እንዴት እንደማመሰው ደግሞ አብሹን ላሳያችሁ። ስታምሱ ግን የእንጀራ ጋግራችሁ መጨረሻ ላይ ብታምሱት የተስተካከለ አቆላል ይሆንላችኋል። በምጣድ ሲሆን ማለት ነው። እኔ እዚህ ጋር በመጥበሻ አድርገውና አሳያችኋለሁ። ቀስ አድርጋችሁ እሳቱን ዝቅ አድርጋችሁ ደግሞ በመጥበሻም እንደዚህ ማመስ ይቻላል። ከለሩን አያችሁት? እንደዚህ ነው አብሹ የሚታመሰው ማለት ነው። እንደዚህ ቡኒ ከለር ሲሆን እናውጠዋለን። እያችሁት ቀርብ አድርጌ ላሳያችሁ ብዬ ነው። የአብሹ አስተማመስ እንደዚህ ነው። እያችሁት አብሹን እንደዚህ አድርጌ አመስ ካደረጉ በኋላ እንዲቀዘቅዝ ማስቀመጥ ነው። ቀይ ሽንኩርቱ ደግሞ ሞቅ ሞቅ ብቻ ነው። ለምን ስለለዘዘብኝ ነው እንጂ ፀሐዩ ብቻ የሚያደርቅላችሁ ከሆነ እና የሚፈጭላችሁ ከሆነ በፀሐዩ ብቻ ይበቃዋል ማለት ነው። ቀይ ሽንኩርቱ ቢታመስም ባይታመስም ችግር የለውም። እኔ ግን ስለለዘዘ ስለማይፈጭልኝ እንደዚህ በጄ ሞቅ ማለቱን እያየው ትንሽ ሞቅ ሞቅ አድርገዋለሁ። ከዛ እንዲቀዘቅዝ ማድረግ ነው። ከዚህ በኋላ አበሹንም ቀይ ሽንኩርቱንም አንድ ላይ እቀላቅለዋለሁ ማለት ነው። አያችሁት፣ መጀመሪያ ለዝዞ ነበር። በምጣድ ሞቅ ሞቅ ሳድርገው ግን አሁን ደርቆልኛል ማለት ነው። ለመፍጨት ቀላል ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ አድርጉ። ከዚህ በኋላ አብሹንም ቀይ ሽንኩርቱንም በደንብ አድርጌ መቀላቀል ነው። በጣም ቀላል ነው። ከዚህ በፊት የሰራሁትን ቪዲዮ ብዙዎቻችሁ አይታችሁት ወዳችሁታል። ይህኛውን ደግሞ ሞክሩት። ቆንጆ የማቁላሊያ ቅመም ነው የምንጠቀመው፣ በርበሬ ወጥ ስንሰራ ለማንኛውም በተለይ ለምስር፣ ለዶሮ ቀይ ለሆነ በበርበሬ ለሚሰራ ምግብ ሁሉ በጣም ቆንጆ ቅመም ነው። ሞክሩት። ከዚህ በኋላ አንድ ላይ እቀላቅለውና እኔ በቡና መፍጫ ፈጭዋለሁ። እናንተ በሙቀጫ ሊሆን ይችላል። በምታገኙት መፍጫ መፍጨት ነው። በሙቀጫ በወንፊት እያጠራችሁ መላልሳችሁ መፍጨትና ማዘጋጀት ነው። የማይበላሽ በጣም ለብዙ ጊዜ መጠቀም የምንችለው ቆንጆ የቅመም አይነት ነው። እውነት ለመናገር ሞክሩት። ከዚህ በኋላ እኔ በቡና መፍጫ ፈጨው እና ደሞ ምን እንደሚመስል ላሳያቸው። ይኸው እንደዚህ ቆንጆ አድርጌ ፈጭቸዋለሁ። ይኸው እንደዚህ እያደረግን እንግዲህ ቅመማ ቅመሞችን በቤታችን በጣም በሚጣፈጥ ቆንጆ በሆነ መልኩ ማዘጋጀት እንችላለን። ይህን ቆንጆ ቅመም እንግዲህ ያው ሽንኩርት ሽንኩርቱ ከበሰለ በኋላ ዘይት ምናምን ሳንጨምር ይህንን ቅመም ጣል አድርገን አንድ ላይ በማቁላላት መጠቀም ነው። ስለተከታተላችሁኝ፣ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ። ቻው።